ኪራ በእናቱ ሞት ድንጋጤ የተነሳ ሆስፒታል ላይ ገብቷል ማለት ነው። እናም በጣም ነው የሚያሳዝነው። ጽናትም እሱን አይታ በጣም እያለቀሰች ነው። ምክንያቱም ሁላችንም እንደምናውቀው በጣም አዝኗል። በጣም እንደከፋው ሁላችንም እናውቃለን ማለት ነው። ሰላም ሰላም፣ ውድ ሀገሬ ልጆች ያላችሁበት ስፍራ ሰላማችሁ ይብዛልኝ። በሀገር ውስጥ ከሀገር ውጭ ያላችሁ እግዚአብሔር ይጠብቃችሁ፣ ሀገራችንን ሰላም ያደርግልን። ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቪዲዮውን በመሃል በማል ያስገባላችኋለሁ ማለት ነው። ይሄ ቀጣይ ፓርት ነው ይ የመጣሁትኝ እናም በጣም ያማል በጣም ያሳዝናል። ፅናትም በመሃል ተሰቃየች። እንዲሁም ደግሞ ደስታቸውን አጣጥመው ሳይጨርሱ አጣጥመው ሳያበቁ ይሄ ነገር በመሃል ተከሰተ ማለት ነው። እናም እናም ባለፈው ለና ሆሜ ምንድን ያለው እኔ እናቴን አጥቼ መኖር አልችልም ሲለው ነበረ። እሱንም በስንት መከራ ነው በስንት መከራ። በሩን የማይከፍትልኝ ከሆነ በሩን ሰብሬም በሆነ እኔ ኪራን አወጠዋለሁ ሲል ነበረ። ነገር ግን እንደምንም እንደምንም ብሎ ቀስ አድርጎ እንዲወጣ አደረገ። ለሶስት ቀን ያህል ምግብ የሚባል አልቀመሰም፣ በፍጹም አልበላም። በጣም ከፍቶት ነበረ። በጣም በጣም ከፍቶት ነበረ፣ በነገራችን ላይ ማለት ነው። እናም ምርጥ ጓደኛ እንደው ፈጣሪ ይስጣችሁ። ናሆሜ በጣም ጥሩ ሰው ነው። በጣም ምርጥ ጓደኛ ነው። እናም እንዳልኳችሁ ናሆሜ የእውነት በጣም ምርጥ ሰው፣ በጣም ጥሩ ሰው፣ በጣም መልካም ሰው ነው። በተለይ በቃ ጓደኝነታቸው በጣም ደስ የሚል ነው። አሁን ላይ ሆስፒታል ገብቷል። ምክንያቱም እናትን ማጣት ቀላል ነገር አይደለም። ድራማ ቢሆንም እዚህ ጋ የሚያስተላልፉት ድራማ ለኛ ትምህርት እንዲሆነን ነው። እናም ቀላል ነገር አይደለም። በነገራችን ላይ ይሄ ነገር በድራማ ብቻ ሳይሆን በእውንም እየሆነ ያለ ነገር ነው። በእውን ለምሳሌ የሆነ አንድ ነገር እኛ አስበን አቅደን በቃ በጣም በደስታ ተሞልታችሁ ተነሳስታችሁ የሆነ በቃ ሳታስቡት የሆነ ነገር እንደዚህ የሚፈጠር ነገር አለ በእርግጠኝነት በእውንም አለ። ድራማ ቢሆንም በእውንም አለ። እናትን ማጣት ማጣት ማለት በጣም በጣም ያማል፣ በጣም ያሳዝናል። እና ኪራ በጣም ከፍቶታል በጣም ደንግጧል። አሁን ላይ ራሱን ስቶ ሆስፒታል ገብቷል። ከሆስፒታል ደግሞ በሰላም እንደሚመለስ ተስፋ እናደርጋለን ማለት ነው። እና ቀላል ነገር አይደለም በነገራችን ላይ ቀላል ነገር አይደለም። እናት ማለት በምንም አትለካም። ድራማ ይሁን እንጂ ለኛ ደግሞ ትምህርት ነው። ለምን በእውናች በእውን እያየኑ ነው የሚፈጠረው ነገር የሚካሄደውን ነገር በእውን ራሱ እኮ እያየን ነው። እናት ሺህ ዓመት እናቶቻችን ሺህ ዓመት ትኑርልን ነው የምለው፣ ማለት ነው በዚህ አጋጣሚ። ምክንያቱም እናትን የመሰለ ነገር የለም። እናቶቻችን፣ እውነት ለመናገር እናቶቻችን ራሳቸው እየተከፉ፣ ራሳቸው እያዘኑ፣ ራሳቸው እየተጎሳቆሉ፣ ራሳቸው መከራቸውን እየበሉ እኛን ለማስደሰት ብዙ ምጽዋትን ነው የሚከፍሉት እናቶቻችን። እናቶቻችን እውነት ፈጣሪ ጠብቃቸው፣ ሺህ ዓመት ይኖሩልን፣ በዚህ አጋጣሚ ማለት ነው። እና በዛን እንሳት ሁላችንም እንደምናውቀው ይህን ሁሉ ነገር ኪራ እንደማያውቀው እናውቃለን። እናቱ በጣም ታማሚ እንደሆነች አያውቅም። በጣም በቃ መርፌ ሁላ ስትወጋ አክምቤት ክትትል ስታረግ ተመላላሽ ሁላ ስትሄድ ምንም የሚያውቀው ነገር የለም። ሁላችንም እናውቀዋለን። ነገር ግን በስተ መጨረሻ ደስታቸውንም አጣጥመው ሳይጨርሱ እናታቸውም የእነሱን ደስታ ሳታይ በእርግጥ መጋባት እንዳለባቸው ፍቅረኛው እንደሆነች ሊያገባት ያለችው ጽናት እንደሆነች ተናግሯል። እናትየውም ሰምታለች። ግን ገና ሰርጉ በጣም በቃ በጥሩ ሁኔታ እየሄደ እያለ የሚገርማቸው ነገር እየሄደ በቃ በጥሩ ሁኔታ እየሄደ እያለ እናታቸውም ሰምታ በቃ ይሄ ነገር በጥሩ ሁኔታ ሊካሄድ ነው ብለን እኛም በተስፋ ስንጠብቅ ነበረ። በነገራችን ላይ ነገር ግን የኪራ አባት እንዳለው ሁሉም ነገር ፈጣሪ ሲፈቅር ነው ነው ያሉት። እናም ባልታሰበ ሁኔታ የኪራ እናት ሕይወታቸው አለፈ። በዛም የተነሳ በድንጋጤ ራሱን ስቶ ሆስፒታል አሁን ላይ ገብቷል ማለት ነው። እንደሚመለስ ተስፋ እናደርጋለን፣ ሰላም እንደሚሆንም ተስፋ እናደርጋለን። እና አንዳንዴ በህይወታችሁ ጥሩ ነገር በቃ ይሄ ነገር ሊሆንልኝ ነው፣ ሊሳካልኝ ነው ብላችሁ በጣም በጉጉት ስጠብቁ የሆነ ነገር በመሀል ደግሞ የምትከፉት ነገር በቃ ህይወታችሁ አደጋ ላይ እስኪሆን ነገር ነው የሚያጋልጣችሁ ማለት ነው። እናም እንደዛ ሆኖ ሳለ በጣም ያማል፣ በጣም ያሳዝናል፣ በጣም ከባድ ነው። ነገር ግን ጽናትም ኪራ በመታመሙ የተነሳ በጣም አዝናለች፣ እንዲሁም እያለቀሰች ነው። ከፍቷታል። እውነት ለመናገር በዛን ሰዓት የእናቱን ህመም በሰማበት ሰዓት ልታረጋጋው ብትሞክርም ወዲህ ብትልም ወዲያ ብትልም አልቻለችም። እውነት ለመናገር እያለቀሰች ነበረ። ኪራ እየተው በቃ ኪራ እየተረጋጋ ስትለው እንዴት ነው የምንረጋጋው እኔ እናቴን አጥቼ የምኖር ይመስልሻል? እንዴት ነው የምረጋጋው? እያለ ራሱን ሳተ ማለት ነው። ምግብ ሁላ አይበላም ነበር። ልታበላው ብትሞክርም እምቢ አለ። በሩን አንኳክተው እባክን ክፈትልን ብለው ቢለምኑት በሩን አልከፍትም አለ። ከዛ ጽናት ሄደች። ኪራዬ እባክን፣ ሶስት ቀን እኮ ሁኖሃል ምግብ እኮ አልበላህም። እባክን፣ እባክን፣ እኔ እወጣልሃለሁ አንተናና ብላ ስትለው እሺ እኔ ከዚህ ወጥቼ ልጥፋላችሁ ሲል ነበረ። እና ከባድ ነው። በእናቱ ሐዘን በጣም ነው የተጎዳ፣ በጣም ነው ያዘነው። በጣም በጣም በጣም አዝኗል። በጣም ከፍቶታል። ኪራን ማለት ነው። አስባሽቷል። ሶስት ቀን ምግብ ጭራሽ እንድች አልቀመሰም ማለት ነው። እናም በዛ የተነሳ በድንጋጤ ነው ሆስፒታል የገባው ማለት ነው። ከባድ ነው። እናትን የመሰለ ነገር መቼም መቼም ብንሆን ከፈጣሪ በታች እናትን የመሰለ ነገር አናገኝም። ስለዚህ እናቴን ትቼ ያለ እናትኔ እምኖር ይመስልሻል ብሎ ጽናትን ሲናገራል፣ ኪራዬ ተው እንደዚህ አትበል ተው፣ ተረጋጋ እስኪ ለመረጋጋት ሞክር ብትለውም እሽኔ ወጥቼ ልሂድ ሲል፣ አንተ ከምትወጣ እኔ ይወጣልሃለሁ ስትል፣ በስተ መጨረሻም እራሱን ሳተ ማለት ነው እና ከባድ ነው ያማል እንዲሁም በዛን ሰዓት የኪራ አባት ምንድን ያሉት? እኔ ለልጄ ስል አለ እኔ ለልጄ ስር ሄጅ ስራዬን እጀምራለሁ። እሱ እንዲከፋብኝ አልፈልግም። ልጄንም አጥቼ እንዲሁም ደግሞ ትዳሬንም አጥቼ በፍጹም መኖር አልችልም። እና ከባድ ነው። እዚህ ጋር አስባችኋል? ለምን ኪራ በድጋሚ እንኳን ከሆስፒታል ተመልሶ አገግሞ በሚመጣበት ሰዓት በድጋሚ አባቱን በሚያይበት ሰዓት አባቱ ደግሞ ያንን ሚስጥር ስለደበቀ እና ለብዙ ጊዜ ለሶስት ዓመት ያህል ሚስጥሩን ደብቆት በቅርብ ጊዜ ነው እሱንም የኪራ እናት ከደከመች በኋላ በሽታው በቃ ከአቅሟ በላይ ከሆነ በኋላ በጣም ስትከታተል የነበረችው ሁሉም ነገር በቃ ከአቅሟ በላይ ሆነ ማለት ነው እናም በዛ የተነሳ ነው የኪራ አባት ኪራን ማጋባት አለብኝ አስቱዬ እንደው አይኔም በአይኔ ያለው የምትል አይኗም በአይኗ እንደው ብታይ ሳታይ እንዳትሞትብኝ ሲል ነበረ። በዛ እንስሳት እና ጽናት ራሱ በዛ እንስሳት ደንግጣለች። ሚስጥሩንም ለመሸፈን በጣም ጥረት አድርጋለች። ዞሮ ዞሮ ሚስጥሩም ከጽናት ሳይሆን ከእናቱና ከአባቱን የሰማው ማለት ነው። በመጀመሪያ እናቱ ተናገረች። ሲቀጥል ደግሞ አባቱን ተናገረ። በዛ የተነሳ ኪራ ራሱን ሳተ። ከባድ ነው። ራሱም ስቶ በጣም ተናዶ ሳለ እናቱም እንደ ድንገት አረፈች። አስባችሁታል? ምን ያህል ልቡ እንደሚሰበር ምን ያህል እንደሚከፋ እና ከባድ ነው። ለብዙ ዘመናት ለብዙ ጊዜ ሚስጥሩ ተከድኖ የነበረው እዛው ቦታ ሚስጥሩንም ሰማ። እሱም በድንጋጤ ራሱን ስቶ ሳለ እናቱም እናቱንም አጣት ማለት ነው። በዛች ቅስፈት ውስጥ እና ደነገጠ በጣም ደነገጠ። ራሱን ሳተ። በስተ መጨረሻም ክላስ ውስጥ ገባ። ለሶስት ለሶስት ቀን ያህል ምግብ አልበላም። በቃ ምን ልበላችሁ? በጣም በጣም በጣም በራሱ አዘነ። ይሄን አላመት እንዴት ትደብቁኛላችሁ? እኔ ለእናንተ ልጅ በመሆን ያልበቃም? ምን እስቲ ምን ሆኜ ነው? ምን ቢያንሰኝ ነው ብሎ በጣም ራሱን በቃ ራሱን ሲወቅስ ነበረ። እንዲሁም ለአባቱም እንደዛ ብሎ ሲያስተላልፍ ነበረ። እናም በማዘኑ የተነሳ በመከፋቱ የተነሳ ልቡ በመሰበሩ የተነሳ ነው ራሱን የሳተው። እንዲሁም ደግሞ በድንጋጤ ራሱን ሲስት ቀጥታ በሩን ከፍተው ቀጥታ ወደ ሆስፒታል ወሰዱት ማለት ነው። እናም አሁን ላይ በሰላም እንደሚመለስ ተስፋ አደርጋለሁ። በጣም ከባድ ነው፣ ሁላችንም እናውቃለን። በጣም ያማል፣ በጣም ያሳዝናል። እስኪ እንደተለመደ አስተያየታችሁን በኮሜንት አስቀምጡ። ለዛሬ የመጣውት ቪዲዮ ይሄንን ይመስላል ማለት ነው። እስኪ እናንተስ ምን አሰባችሁ? እስቲ አሳባችሁን በኮሜንት አስቀምጡ። በቀጣይ ደግሞ ምን ሊፈጠር እንደሚችል በተስፋ እንጠብቃለን ማለት ነው። ኪራ ሁሌ በጣም አዝኗል፣ በጣም ከፍቶታል። ሁላችንም ያው እንደምናውቀው ድራማ ቢሆንም እናት በምንም አትቀየርም፣ በምንም አትለወጥም ከእግዚአብሔር በታች እና ለዛሬ ሬዥ የመጣውት ቪዲዮ ይህን ይመስላል። በጭንቀትና በድንጋጤ የተነሳ ነው ራሱን ስቶ ሆስፒታል የገባው ማለት ነው። በሰላም እንደሚመለስ ተስፋ እናደርጋለን። ለዛሬ የመጣት የመጣውት ቪዲዮ ይህን ይመስላል። በቀጣይ እስክንገናኝ መልካም ቆይታ ይሁንላችሁ። ባይ ባይ።